ሹቅተኛ ይወጣላት ብዬ ሹቅተኝታ ስለነበረ ጃኬቶቼን አንስቼ ከሱ ከቆም ሳጥኔ ውስጥ አውጥቼ ሰጥቼ መድኃኒት ቤት ትላንት አሁን ይዘው ሄደችሁ ከፖሊሶቹ ጋር እንዳል ልብሴ ልክ እኔ እንደበደልኳት አድርጋችሁ ቪዲዮ የሰራችሁ እኔ ህይወቷን ያተረፍኩላት ነው። ኦኬ ህይወቷን ነው፣ ግን ብዙ ልጆች ደግሞ ኮመንት ላይ ደግሞ አይቻቸዋለሁ አይቻቸዋለሁ። ገባችሁ? አይቻቸዋለሁ እኔ ግን ህይወቷን ያተረፍኩላት ለ ለምስጊን እናቷ ልጅ ባለጌ ቢሆን በቃ የፈለገ ነገር ስድም ቢሆን ለእናት ልጅ ልጅ ነው ገባችሁ ልጅ ልጅ ነው ያንን ያደረግኩት ህይወቷን እንዲተርፍ ሳሪ እኔ እንዴት ከቱ ጋር በራ ሱቄ ጋር እንደቆመች እኔ ሳያት ሱቅ እንደነበረች ነው ማየ በሬ ጋር ኡስማን የእኔ ልጅ እንኳን ላንተ ደከምኩ አሁን ለኡስማን መድከሜ ትላንትና የድካሜን ውጤት ለኡስማን እንደዛ መሮጤ፣ በቃ የድካሜን ውጤት ትላንት አየሁት። በሩ ነው የመጣልኝ፣ እመቤቴ ነው በሩ ምጥት ብሎ አጠገቤ ሲቆም፣ ኦኬ በቃ ግርማ ሞገስ ነው የሆነኝ መቶ አጠገቤ ቆም ማለት። ማዘሯ ምንድን ነው ምናምን አለ ጉቺ ሳሪ፣ አሉ ደግሞ ሌላ ብዙ ድራይቨሮችም የታክሲ ሹፌሮች ምናምን እናንተ ትላንትና ልጁ ልጁ ረንድሮ ሆሩ ነው። አዎ ወላይ በማርያምን ትላንትና ስሙ ልጁ ይሄን ምን ላይ አዎ እንደዚህ ሆኝ ይላ ወጣ። ብትሞት ኖሮስ ብትሞት ኖሮስ ምን ልትሉ ነበር? ገደልሻት አይደለ? ሳተርፋትም ሰደባችሁ። ኦኬ ሰደባችሁ። ያሬድ ብትመጪ እንዳ አቤት ብትመጪ አይ ብትመጪ እንዶ አድርገሹ ነው ማሪ እንደው እኔ ሎኬሽን ልክልሻለሁ። አቋሎን ያልሽኝ ማሬ ባታቂው ራሱን የድራይቨር ልክልሻለሁ። አንቺ ለመምጣት ያስቅ ለመምጣት ያብቃሽ። እኔ ሳቅ ሳያስገቡት አይቀሩም እንዴ! በጣም የተናደዱት ቪዲዮን ሲያዩት እዚህ እዚህ ውስጥ እዚህ ሀገር ሆኖ ነው ይሄን ያደረገው? ሲናት አዎ። ሆቴሉ የት ነው ሲናት? የሆቴሉን ስም እኛ ሆቴሉን አናውቅም መንገድ አላውቅም ነው ያለችን፣ ለኛ የሆቴሉን ስም ቀጭ ማሜ፣ እናቴ ትሙት። እንዴ አንተ እኮ ትላንትና እኮ ፊልም እኮ ነው የሰራችኝ፣ እንደዛ ቀኑ ሙሉ ስታቃጥለኝ፣ ወላ ማውሎማት ሆቴሉ ነው ስላለ እሱን እኮ አንተ፣ እናቴ ትሙት ግን ይችላሉ ይህ በኢትዮጵያ ትላንትና የት ነበራችሁ? ዛሬ ልትገቡ ስታዩኝ ሰገጥ የመስል ገጠር ሴት መስልሃለሁ። ፊሊፒን የሆነው ገጠራማው አካባቢ ትላንት የት ነበራችሁ? ይሆ ላይታ ልጅ ነኝ አስገብኝ መሲ። የት ነበራችሁ ትላንትና? እኔ እህቷን ኝ ደረስኩላት። ኦኬ ልጩህባትም ልናገራትም ምንም ልበላትም ምንም ላድርጋትም እኔ ነኝ የደረስኩላት። ሳሪ ናት የደረሰችላት። የንትን ልጅ ነኝ የንትን ልጅ ነኝ የንትን ልጅ ነኝ የንትን ልጅ ነኝ። እግር ትበላለህ። የት ነበራችሁ ትናንት? አስራ አንድ ሺ ሰው ቁጭ ብሎ አንድ ሰው እኔ ነኝ ያላለም ዛሬ የንትን ልጅ ነኝ አስገቢ። ሄደህ ጠይቃት ፖሊስ ጣቢያ ሰፈሩ ራሱ ስታርቲንግ በተሉ ማለት ነው። እናንተ ወይ ጉድ! እኛም ብር የለንም እኮ እኔ እኛን እኮ ብር የለኝም እኮ ነው ያለችው። እናቴት መዲን ውደዷት። መቤቲ መዲ ያው መጣች። መዲን ውደዷት በቃ መዲ እና እኔ ለአንቺ ቃል የለኝ አንቺ ማለት ማርያምን። እኔ በፊት አሁን እንደዚህ በጎጥ ምናምን ሲነጉሽ ናት እንዴ ምናምን ልነበር ሰው መሆንሽን ነው ያሳየሽኝ። ኦኬ እሳ መሆኑሽ እጅ ባምና ሱቅ ምናምን አለች። እኔ ጋይዝ ወይ ስናገር ህዝቡ አይሰማም። የሞባይል ሾፕ ነው ቤርጎ የመሰላችሁ ይሁን ማለት ምን አይነት ቪዲዮ ላሰራ? በአረብኛ ቪዲዮ ላሰራ ወይ ደግሞ በቄሶች በውስታዞች በፓስተሮች ቪዲዮ ላሰራ። የስልክ ቤት መሆኑን ግራ ገባኝ እኮ ጭራሽ። አንቺ ጭቀቅታም የባል ሌባ መጣለው ብለሽ ለእኔ ቦይ ታረቂልኛሽ አንቺ ሌባ፣ የባል ሌባ። አንቺ በሰረቅሹ ባል እኮ ነው እኔ ትላንት ህይወት የተበላሽጥ ነበሩ። ትላንት አንቺ በሰረቅሹ ባል እኔ ህይወት የተበላሽቶ ነበረ። ለመጀመሪያ ጊዜ ወንድ ልጅ በቁሙ ሲሰረቅ ትላንትና ያየሁት። ሰረቀችኝ እኮ አለችው። ምንድን የተሰረቅች ሲላት ረጀ ሀደ ሀቢብ ያለችው። አረብኛንማ አንቺ አውሪያት ማሬ። አረብኛን አንቺ አውሪያት። ጸጉር ስታይልን አንቺ አውጫት። ሙድን አንቺ ያዣት ምድር ላይ ሙድን አንቺ ያሻት፣ ይሄ ፒፕል እኔ ጩም ብሽን ያየሁት ገባችሁ። ዞር ስል ኡስማን ልጄ ከጎኔ ነው። ዞር ስል ሳሪ ህቴ ከጎኔ ናት። ዞር ስል በቃ ጉቼ ከጎኔ ናት። ዞር ስል የሆነ ታክሲ በቃ ዞር ስል እነሰማዋሉ ዞር ስል በቃ በወገነች ኔስ፣ ወገኖቼ እሷን መክረዋል። እመቤቴን ኡስማን ጌ የኔ ልጅ እንኳን ለአንተ ያንን ሁሉ ድካም ደከምኩኝ። እመቤቴ አኮራኸኝ ትላንትና፣ አኮራኸኝ። ኩራት ነው የተሰማኝ፣ እመቤቴ ለእንደ እናንተ አይነቱ መድከም ነው ጥቅም ያለው። ልጁ መሲን አቃቸው አቃታለሁ ብሏቸው ይሆን ሁን ወደ ፈን እንሂድና፣ ነገሩ እኮ ለልጁ ቢከፈልለትም እኮ ኪሳራ የለውም ልጁ አንድ ሴት ላይ የሚጋባ ቢሆን። በቃ ቁመናው ምናምን የሰጠ ነው። ግን ደግሞ አንተ ጥርሱ ፍንጭት ወንድ ግን ልክስክስ ነው። ለምንድን ነው ማሚ ጥርሱ ፍንጭት ነው? የፊት ጥርሱ ክፍት ነው። ወንድ ልጅ የፊት ጥርሱ ክፍት ከሆነ ፍሩ ጋይስ። ወይኔ በላቸው የሚለው እንትን የሚያስፈልገው እዛ ጋር ነው። ይሄ እንደዚህ የመሀል ጥርሱ ክፍተቱ የመቀሌን እና የወሎን መንገድ የሚያገናኘው ይሄ ምንድን ነበር? መንገዱ የሚባለው ምንድን? ዋሻ መንገድ ነው የሚባለው። እንደዛ ነው። አይ አፍንጫ ሳለው ማሪ፣ ምን ነው አንቺ ፈልገሽ ሆነ። አፍንጫ ውስጥ መሲ ንገሪኝ ትለኛለች። አረግን ተሰተሩ፣ መቤቴ ነው። አሁን ፋሽን አድርጋችሁ ታልኮ ተባላችሁ፣ መቤቴ አብዛኛውን ጊዜ ስማ ብር ተከፍሎላቸው የሚመጡ ወንዶች ሽንጭቶች ናቸው። ማሜ አውራ እንጂ አብዛኛው እና የሬሳ ሳጥን መሸጫ ነው። እንደኔ ሱ ጋር እየመጣችሁ ሞት አለው የምትሉት ነው። እኔ አይለፍልኝ አይለፍልኝ። አኬድ ሳያስገቡት ይቀራሉ። ማታው ነው ነው ሊሄዱለት እኮ ትላንትና፣ እንደዛ ሰው ስንፈልግ መዲና ጓደኛዋ ናቸው። የሀገር ልጅ ከተባለ የደቡብ ልጅ የመጡት ሁለቱ ናቸው። ሮጦ ምጥት ያሉት ማርያምን፣ የታክሲያቸውን አውጥቶ ጊዜያቸውን፣ ሰአታቸውን አባክ ነው። ሮጦ የመጡት መዲና ጓደኛዋ ናቸው። ዛሬ ልክ ልጅቷ በፖሊስ ተያዘች ሲባል የሀገራችን ልጅ ተያዘች፣ የትላንትና ዋቀን ሲረዱ እንደዚህ የተጎዱት ድጋፍ ሲደረግላቸው ለአይምሯቸው ለጭንቅላታቸው አስቦ ሲረዱ ግን እችኛ ይቺ እንኪታነኪ

ሲጀመር ማለት ነው። እኔም በጣም ተሰምቶኛል። እንደ ውሻ ስታባራት ማለት ነው። እረዳታለን ብለው አደባባይ ተጎድታለች። ተበዳይ ናት። እርቃኗን ቪዲዮ ወጥቷል። ስትወጣ እቺ ልጅ በካሜራ ሚዲያ ላይ መውጣት የለባትም። እንደውም ከእነሱ ይልቅ እንደዚህ ናቸው፣ በጣም ይበደሏል። በብዙ እንዲያያቱ ነው ያደረጉት። እግዚአብሔር ነግ ለእኔ በሉ፣ ነግ ለእኔ አንድ ተመታይ ሰው አዳሳቤ አሳቤ ልግለጽላቸው። ከእናንተም ለእኔም ለሁላችንም ይሄ ምክር ይጠቅመናል። እንደዚህ አይነት እህቶቻችን ሲበደሉ፣ እንደዚህ አይነት አደጋ ጥቃት ሲደርስባቸው በውስጥ መስመር ለኤምባሲ ሪፖርት ተደርገው ልጁ ተይዞ ወደ ሕግ ቀርቦ ይህች ልጅ ፍትሕ እንድታገኙ ማድረግ ያለባቸው እነሱ፣ ግን አውቀው ሚዲያ ላይ የሰው መሳቂ አድርገዋት፣ አዋርደዋት፣ አደባባይ አውጥተዋት፣ መጨረሻ ሰድበው ከቤቷ እንደ ውሻ አባረረጃል። በጣም ባለጌ፣ በጣም ስህተት ነው የተሰራው እነሱ ራሱ

እየረልይየደረጠንሽንበ መርስል ስካቸው እኔ ብዙ ልጆች በእርቃታቸው የሞቱ እርቃናቸውን የወጡ ልጆች ረድቻቸዋለሁ። ኤምባሲ እጄ ከሲሻ አሳስር ሀገሩ የገባ ሰው አለ። ሚዲያ ላይ አላወጣዋቸውም። ለራሴ ነው እያለቀስኩ ድረሱልኝ ብዬ

በሌላ እህት ላይ እንደዚህ እንዳይፈጸም ማስቆም መቻል አለብን። ማንም ልጅ ውራቅቷን የወጣች ልጅ ሚዲያ ላይ እንዳትወጣ ወደ ህግ ጋር ከሄደ በውስጥ ሰሪች ስለሆነች ዘረኛ እንዳሳቁም ይህንን ልጅ አሁን የት ደረሰች? እና እኛ ማወቅ ምን ፈልገው ይቺ ልጅ የት እንዳለች ሚዲያ ላይ ማውጣት እንደቻሉ እኛ ቱ አሳልፈው እንደሰጧት መጀመሪያ ለራሳቸው እንዲሰማ ብላ እኛ

እዛ ሁሉም ነገር ተረጋጋ ማለት ነው። ስለዚህ ይሄ ሁሉ ነገር የተፈጠረው በምንድን ነው? እኛ ባለማወቃችን ብዙ ጊዜ ይወራል። ብዙ ጊዜ ትሰማላችሁ ሚዲያ ላይ ታከዳው እንደዚህ ሆንኩኝ። በጣም ብዙ ጊዜ ብዙ ጊዜ ብዙ ጊዜ ብዙ ጊዜ ግን አትሰሙም። ሴቶች ራሳችሁን አትጠብቁም፣ አትጠነቀቁም። እንደዚህ አይነት ነገር እንደዚህ አይነት ነገር እኮ ፍቅረኛ አይደለም። እናንተ እንወደዋለን ብላችሁ የምትይዙ ፍቅረኛ አይደለም። ባሎቻችሁ እንኳን እንደዚህ አይነት ነገር ያደርጋል፣ እንደዚህ አይነት ነገር ያደርጋል። ግን በቃ ምንም ያው የአንድ ሰው ለአንድ ሰው ትምህርት አይሆንም። ለእናንተ አንድ ሰው የሚያደርገውን አይታችሁ እናንተ አትጠቀሙትም፣ ተጠቃሚ አትሆኑም፣ እንደ ትምህርት አትወስዱትም። ሁልጊዜ ነው ራሳችሁን ችግር ላይ የምትሉት ሁል ጊዜ በስህተት አንድ ቀን እንኳን እራሳችሁን ከችግር አታወጡ አሁን እቺ ልጅ ትላንትና የሆነ ነገር ብትሆን ሁላችንም ተጠያቂዎች ነን ስንቴ ነው መሲ ቤት የተመላለሰችው እቺ ልጅ በካሜራ ስንቴ ነው የታየችው የሆነ ነገር ብትሆን መባላችን መወራቱ ይቀራል አሁን እዚህ ሚዲያ ላይ መጥቶ ያላሽቃበቀ የተደበቀ ሁላ ነገ እቺ ልጅ ብትሞት መውጣቱ አይቀርም ይወጣል ሁሉም ተሰብስቦ ይወጣል እነ መዲና ነበሩ እነ መሲ ነበሩ፣ እነ ሳራ ነበሩ፣ እነ እከሌ ነበሩ እየተባለ ነገሩ እንትን እያለ ይወጣል። እየተጋጋነ ነገሩ እየተጋጋለ ይወጣል። በእሷ ጉዳይ ላይ እነ እከሌ ነበሩ መባሉ አይቀርም። እኛ እዚህ የመጣነው ደሃብ የሰዎቻችንን ለመርዳት ለማገዝ ነው እንጂ እዚህ ጋር የማንንም ችግር እየፈጠን ችግር ውስጥ ልንገባ አይደለም። ችግራችሁ ሲፈታም መሳደባችሁም ማይቀርም መነካታችንም አይቀርም። ይሄም በቃ ምንም ብናደርግ ብንሸከማችሁ እግራችን ለምን ተንጠለጠለ፣ እግራችንን ጭምር አስተካክሉ ማለታችሁ ስለማይቀር ተው አድቡ፣ እራሳችሁን ጠብቁ። ሰው የሰው ሀገር የሚሄደው እኮ ሊለወጥ ነው ሊሰራ ነው ሊያገኝ ነው። እናንተ ግን ልትከስሩ ነው የምትመጡት። ለምንድነው ግን እኛ ስደት ስንወጣ ለምንድነው ሊባችን የሚጠፋው? ስደት እኮ ብዙ ነገር ያስተምራል። ወላሂ ባል እንኳን ባል ባል የልጆች አባቱ እንኳን እንደዚህ አይነት ነገር ሊያደርግ ይችላል። ሊቀየርብኝ ይችላል። እንኳን አይደለም ያላገባት ቤተሰቦች የማያውቀው ቦይፍሬንድ ይቅርና ማለት ነው። ስለዚህ ከስተታችሁ ተማሩ። ሀያ አራት ሰዓት ይኸው፣ ሳራ ቤት ችግር ይፈታል፣ መሲህ ቤት ችግር ይፈታል፣ እኔ ቤት ይወራል፣ ቤኪንግ ቤት ይወራል፣ ሀቢባ ቤት ይወራል። ማይወራ ቤት አለ? ስለ ሴት ጥቃት ማይወራ ቤት አለ ወይ? ስለ ራቆት ቪዲዮ ማይወራ ቤት አለ ወይ? የማትሰሙበት ቤት አለ? ሁሉም ቦታ እኮ እየሰማችሁ ነው። ሁሉም ቦታ እኮ ትሰማላችሁ። ግን በዚህ ትሰማላችሁ፣ በዚህ ታፈሳላችሁ። ምን እንደምትሆኑ አናቅም። በተለይ ዱባይ ላይ እኔ ዱባይ ነኝ ለማለት እያፈርኩኝ ነው። ወላሂ ቅሌቱ በዛ፣ ውርደቱ በዛ። ይሄን የተባረከውን ሀገር ወላሂ ይሄን የነጻነት ሀገር ይሄን እንደ ልባችንን የምንኖርበትን ሀገር አበላሸ ነው። በተለይ እኛ ኢትዮጵያ ነች በቃን ቋሸሽ ነው። በኛ ላት አይዲ የለኝም ብላለች። ለልጆች ግን አይዲ አላት። እኔ የዚህ መጀመሪያ ነው ሲል ከበሯ ውስጥ እንደዚህ ይዘ እንደዚህ አድርገ ይዛ አይቼዋለሁ፣ ስል አይዲ እንዳላት የዛን ቀን ሁላ ብያታለሁ። አንቺ አይዲ አለሽ፣ ህጋዊ ነሽ፣ ሙሉ መረጃው ካለሽ ልጁን ለምን አከሽም ብያታለሁ። ለምን ፖሊስ አባትጅም ሚዲያ ላይ መውጣቱ አይጠቅምሽም ለአንቺ ሲጀመር። ስለዚህ ሚዲያ ላይ ከምትወጪ እንደውም እስር ቤት በጣም አስገቢ ነው የሚሻልሽ፣ ቪዲዮን ይዘሽ እንደውም ሂጂ ብያት ነበረ ከዛ ስላት የዛኔ፣ ወለፈስ እሷን ለነታሜ ለነመሲ አይዲ እንደሌላ ነው የተናገረችው ማለት ነው። ከዛም በኋላ ምን አረገች፣ ቁጭ ብለን እያወረን ነው ለሳራ እኔ ያለውን ነገር እኔም ነገርኳት፣ መሲም ተናገረች። ከዛ እንደ ሙኒት እኛ ላይ ነው የተቆጠችው። አንቺ እና መዲና ናችሁ እየተንከባከባችኋት እኔና መሲል፣ አንቺና መዲና ናችሁ እየተንከባከባችኋት፣ ፊት ሰታችኋት ነው ብትመላለሰው ወደዛ ብላ እንደ ሙኒት እኛ ሰደበችን ማለት ነው። ከዛ እሷን መከረቻት እየመከረቻት ነው። ኦልሬዲ እኮ እየመከረቻት በቃ ካሁን በኋላ ልጁም አይመጣም፣ ብርም የለም፣ ራስሽን ችለሽ ስራ ስሪ፣ በቃ አይዲሽን አታካቂ ስራ ስሪ፣ ወደ ስራ ግቢ፣ ወደ ስራ አለም ግቢ፣ እንደዚህ አትሁኝ ብላ እየመከረቻት እሷ የልጁን ቪዲዮ እንዲህ እያየች ነው ማስናት ያናደዳት እያየች ነው። እኛም እያየን ነው። ፈቲያ እንደዚህ ቁጭ ብላለች። ሌበስ ያጠቀ ቁጭ ያለ ፈቲያ ጠቀም ልጅ ተጠቀመጠችው እያየች እንዲህ እያየች ስልኩ እንዲሆን ማለት ነው በቃ ተያይ ልጁ አይመጣም እርሺው፣ በቃ ከአይምሮሽ አውጪው ጣዩ አብታሽ ጠለሽ ወደ ስራ ግቢ ስራ ጀምሪ እያላት ነው፣ እያለቻት እያመከረቻት ተስፋ የልጅን ፎቶ ከፍተ እያየች ነው። ከዛም በኋላ የልጅን ፎቶ ከፍተ ስታይ መሲ አየች አበደቻ፣ አበደች። ያሳብዳል ቀን በቀን እሷ ቤት ትመላለሳለች። ግን እስቲል ነው ልጅን ከጭንቅላታ ውስጥ ኦኬ የሰው ልጅ ይወዳል፣ ትውደር። ለምን ወደርሽ አትባ አይባልም። ግን ደግሞ አንድ ሰው በቃ ይሄ ነገር ላን አይጠቅምሽም የተባለውን ነገር መቶ መቻል አለበት። አንድ ሰው አልፈልግሽም ብሎ ጥሎ ከሄደ እንደውም ጠንካራ ሆነ በልጣው ከሱ ትልቅ ሴት ሆነ ሰርተ ተለውጠ ገንዘብ ይዘ አምሮባት ፏፈሽ ብለ ማሳየት ሲገባት እሷ ልፍስፍስ መሆኗን እያሳየች ነው። ሚዲያ ላይ ወጣ፣ ሚዲያ ላይ ወጣ። አሁን ነገች ልጅ ነገ የራሷ ህይወት ይኖራታል። እኔ ቁም ነገር ነው ማውረ በዛ መሲ ተናደደች። ተናዳ ምንድነ የሆነችው ማን የትኛውም እህት እህቱን እንደሚቆጣ ተቆጠቻት። የፈለገውን ነገር ብታደርግ መሲ ሰብስባታለች። እየተከታተለች ላት ነው እየሄደች ቤቷ እየሄደች ነው ምን እያልሆነች ነው ገባችሁ አይደለ ስለዚህ ተቆጣታታለች። ተናዳለች። አውርታታለች። ብዙ ነገሮች እንትን ብለዋሉ። በዛም በኋላ ፖሊስ ተጠራ። ራሴን አጠፋለሁ አለች። ትናንትና የሄድኩት ዋና ምክንያቴ ታልቄ ሞት አለው እያለች ነው፣ ራሴን አጠፋለሁ እያለች ነው። ሴጣን ወስዶ ራሱን የሚያጠፋ ሰው ግን አይናገርም፣ ግን ቢሆንም ራሴን አጠፋለው እያለች ነው ሲባል ደነገጥኩኝ። ሴጣን ወስዶ የሆነ ነገር ቢያረጋት ራሷን የምር ብታጠፋ፣ ለቀልድም ብላ ሞክራ ራሷን ብታጠፋ፣ ትላንትና በዚች ልጅ ጉዳይ ላይ እነማን ነበሩ መባሉ አይቀርም ገባችሁ። እኔ ደግሞ የሆነ ነገር ይዤ መንገድ ላይ ማቆም አልወድ እንደዛ ስትል ሄድኩኝ። እዚያም እንትን ብላ ራሴን አጠፋለሁ፣ ውጭ ያወጣናትና ውጭ ያስቀመጥናት መኪና ስር ገባለሁ አለች። መኪና ስር ገባለሁ ስትል ፈቲያ ጠብቂያት እንዳትገባ ተብሎ መሲና አረጋገናት። ፖሊስ ጋር ተደውለ ፖሊስ መጣ። ፖሊስ መጣ ሁሉንም ነገር አየ። የልጅኑም እንትን መረጃ ያስ ያደረጋትን ቪዲዮ እኔ ወላይ በጣም ብልግና፣ በቃ የመጨረሻ ብልግና ቆሻሻ ወንድ ነው እሱ ወንድ። ቪዲዮ አደረጋት ልጅቷን ከሽንት ቤት ስትወጣ እንዲቀጥታ። እሷ ያ የምታወራው ነገር እኮ እውነት እኮ ነው፣ የምር እየባሸች እኮ አይደለም። ቪዲዮ እኮ አድርገዋታል እኮ፣ በስነ ስርአት በስነ ስርአት ቪዲዮ አድርገዋታል። ግን እሷን እያሳበዳት ያለው ያ ነው። ቪዲዮ አድርጓት በራሷ ፌስቡክ እኮ ስትዋታል። በቃ በጣም ነው የምታሳዝነው፣ ያ ያሳዝናል። መደረግ የሌለበት ነገር ነው የተደረገው ከዚ ያደረገውን ነገር አድርጎ ቪዲዮ ፖስት ይሰድባታል፣ በላይ በጣም በቃ በጣም የሚያስጠላ በቃ የማይደረገው ነገር የሰው ልጅ የትኛውም ሰው ህይወት ሊኖረው ይችላል። ከምትወደው ሰው ጋር ብዙ ነገር ልታሳልፍ ትችላለ፣ ግን እንደዚህ አይነት ድርጊት አይደረግም። እቺ ልጅ እሱ በእንትን ባለ ጊዜ ብዙ ነገር ሆናለታለች። እሱም ቀርቦ ቢያወራ ብዙ የሚያወራቸው ነገሮች ሊኖሩ ይችላሉ፣ ግን እሱ ቀርቦ ማውራት አልፈለገም። ፈራ። ሀቅ ያለ ሰው ደግሞ የትም ቦታ ላይ ቀርቦ እውነቷውን ያወጣል። ና አውራ ሲባል አልመጣም አላወራም ማለት እሱ፣ ግን ቪዲዮ አድርጓት ሳድቧት፣ በቦይስ የሰደባት ቦይሶች አሉ፣ ቪዲዮ አድርጓት፣ አልበስነ ስርአት አለ፣ ቪዲዮ ያደረጋት በጣም ነው የሚያስጠላው። ይህን ሁሉ ነገር አደረጋት። ከዛም በኋላ እሱ በእሱ ቤት እያስፈራራት በዛ ቪዲዮ ብር እንዳትጠይቀው ማለት ነው። ትላንትና አገር ቤት በነበረ ሰዓት ያልተፈለገ፣ አሁን እዚህ ሲመጣ ተፈለገ። እዚህ ሲመጣ ለጋ እሱ ግን እሱ አሁን ልጅቷ ቀስ አድርጎ አረጋግቶ ነግሯት አልፈልግሽም ብሏት ግልጽ አውርቶ ቢሄድ እች ልጅ አትጎዳም ነበረ የምር። አሁን ይች ልጅ ተጎታለች። ገባችሁ? ራሷን ብታጠፋ ራሱን የሚያጠፋ ሰው ራሴን ያጠፋለሁ አይልም። በርግጥ ግን በቃ ጃዛ ቤቶቹንም እያስቸገረቻቸው ነው እየታመመች ነው ምናምን እየተቀያየረች ነው አሉ። ኦልሬዲ ልጅቷ ጨልላለች። ስለዚህ ታብታብ አድርጉ።